የባሏቸውን እናት ማለትም አማቷን የምትናገራቸው ንግግር በጣም የሚያስከፋና በጣም የሚያስቀይም ነው ማለት ነው። ካፏ የሚወጣው ነገር ራሱ ለጆሮ በጣም ነው የሚሰቀጥጠው። እናትየውም እንግዲህ የወንደሰን ለወንደሰን ብለው ብዙ ነገር እያሳለፉ ነው ያሉት ማለት ነው። ወንደሰን ደግሞ ይሄንን ባህሪዋን በፍጹም አያቅም። ምክንያቱም እሱን ስታይ እማዬ እማዬዬ ከአንቺ ውጪ ውያለች፣ በጣም ጥሩ መስላ ስለምታይ ሁልጊዜም እንደዛ ስለሚመስለው እንግዲህ በእናትየውና በዮዲት መካከል ያለውን ልዩነትና ጥላቻ ማወቅ አልቻለም ማለት ነው። ምክንያቱም እዚህ ጋ በሱ ሊፈረድበት አይችልም። ምክንያቱም እሱ የሚያየው ነውና የሚያምነው እሱ በሚያይበት ሰዓት እሷ አለሳቸው በጣም መልካም ነች ማለት ነው። ከእናትም በላይ በቃ በጣም እንደምትንከባከባቸውና እንደምታዝንላቸው ነው የምታስመስለው ማለት ነው። እሳቸውም እንግዲህ ያለውን ነገር የምታ ጥላትንና የምታደርጋቸውን ነገር በሙሉ ለሱ እንዳይናገሩ ብዙ ታስፈራራቸዋለች ማለት ነው። ምክንያቱም ልጁን አስወርዳዋለሁኝ እያለች በልጁ ታስፈራራቸዋለች ማለት ነው። እሳቸው እንግዲህ አርግዥ ያለው ብላ ስትል ይመኑ እንጂ እሷ ግን ያረገዘች አይመስለንም ማለት ነው። ምክንያቱም ዮዲት በጣም መጥፎ መጥፎ ሰው ከሚባሉት ፍለፊት ላይ የምትሰለፍ ነች ማለት ነው። እንግዲህ አማቷን በገዛ ቤታቸው ውስጥ ቁም ስቅላቸውን እያሳየቸው ናቸው እያሳየቻቸው ነው ያለችው። ወንደሰንም እንግዲህ ይህንን ነገር ስለማያቅ ምንም ነገር እሳቸው ያሉበትን ስቃይ መረዳት አልቻለም አሁን ላይ ማለት ነው። እንግዲህ የወዲት እናትየዋ ይባስ ብላ እንግዲህ ሳሎንም እንዳይቀመጡ ቢችሉ፣ እንደውም እሷ ቤት ውስጥ ስትኖር ቢጠፉና ወደ ሌላ ቦታ ቢሄዱ ራሱ ደስ እንደሚላት ነግራቸዋለች ማለት ነው። ሳሎንማ መቀመጥ በተአምር የማይታሰብ እንደሆነ ነግራቸዋለች ማለት ነው። ምክንያቱም ሶፋውን እየገዛሁት እኔ ስለሆንኩኝ እዚህ ሶፋ ላይ ማን እንደሚቀመጥበትና እንደማይቀመጥበት ማዘዝ የምችለው እኔ ብቻ ነኝ ብላቸዋለች ማለት ነው። እዚህ ጋር ግን እሳቸውን በጣም ስለተበሳጩ እንግዲህ ሶፋውን አንቺ ብትገዥም እኔ ቤት ውስጥ ነው ያለው ቢሏትም፣ እሷ ግን ቀላል ሰው ስላልሆነች የሳቸው አባባል ማለት ነው ምንም አልመሰላትም። እንግዲህ ከሰውነታቸውን ዝቅ የማድረግ አልበቃ ብሎት እንግዲህ ጥቁር ድንጋይ ኖተርሶ ብላ ሰድባቸዋለች ማለት ነው። እንግዲህ ይሄ ከጤነኛ ሰው አፍ ውስጥ የሚወጣ ቃላት አይደለም። በእውነት በና እናቷ ይሆናሉ። በዛ ላይ ደግሞ የባሏ እናት ናቸው። ምንም አልባደሏትም። በጣም መልካም ሰው ናቸው እሳቸው። እሷ ግን ለምን እንደዚህ አብዝታ እንደምትጠላቸው ራሱ ግራ ነው የሚገባው ማለት ነው። እሳቸውም እንግዲህ ሰው መሆኗን ራሱ ተጠራጥረዋል ማለት ነው። ሴጣንሽ ብለዋታል። እሷም እንግዲህ ይሄንን ነገር ምንም አልመሰላትም ማለት ነው። የእሳቸው አባባል ምንም ከምንም አትቆጥረውም። አሁን ላይ ግን ወንደሰንናቱ ሁሉም ትክክት ያላቸውና የበቃቸው ነው የሚመስለው ማለት ሌላ ሰላም ነች እንግዲህ ሰላምም እንግዲህ የወዲትን ተንኮልና ሸር በጣም ታውቃለች አብዝታም ነው የምትጠላት እንግዲህ የምታደርገውን ነገር ሁሉም እንግዲህ አሁን በስልክ የምታሳቸውን ስትሰድብና የምታደርጋቸውን ነገሮች በሙሉ ቀርጽ አለች ማለት ነው ግን ከዚህ በፊት ይህንን ነገር እንደዚህ አድርጋ ምንም የተፈየደላት ነገር ስለሌለ አሁን አሁን ግን ነገሮችን በጥንቃቄ ለማድረግ ያሰበች ነው የሚመስለው ማለት ነው። ለጓደኛዋም ለፀሐይ እንግዲህ እየተካሄደ ያለውን ነገር በሙሉ ነግራታ ላይ። ፀሐይም በጣም ብዙ ችግር አለባት፤ ምክንያቱም የሷም አሰሪ በጣም ጨካኝና መጥፎ ሰውነች። ግን ምንም ቢሆን ያው እንደ ዮዲት ከዮዲት ጋር ማወዳደር ትንሽ ይከብዳል። ስለዚህ ሰላም አሁን ላይ ለዮዲት መጥመድ ወጥመድ እያዘጋጀችላት ነው ያለችው ማለት ነው። ሁሉንም ነገር በጥንቃቄ ካደረገች በኋላ እሷ የእሷን ማንነት እንግዲህ ፊት ለፊት ላይ የሚያመጣና ወይም ደግሞ በብቃት ማለትም ሁሉንም ሰው የሚያሳምን ስራ ለመስራት እያሰበች ነው ያለችው ማለት ነው። ይሄ ነገር ከተሳካላት እንግዲህ የወንደሰንን እናት ከጭንቀትና ከስቃይ ልትገላግላቸው ትችላለች ማለት ነው። እንግዲህ ያሰበችውን ነገር ያው ሙሉ በሙሉ በግልጽ ባትናገርም፣ አሁን ላይ ግን የወንደሰንን እናት ራሱ እያጽናናች ነው ያለችው ማለት ነው። በቅርቡ እንግዲህ ነፃ እንወጣለን፣ አይዞት፣ ተስፋ እንዳይቆርጡ። እስከ ዛሬ ድረስም ብዙ መከራና ስቃይን አሳልፈዋል። አሁንም ተስፋ መቁረጥ የለቡትም። እንግዲህ እግዚአብሔር ካለና በእግዚአብሔር ፍቃድ ወደ ሁሉንም ነገር እኔ አስተካክላለሁኝ ብላለች ማለት ነው። እሳቸውም እንግዲህ በአባባሏ ግራ ቢገባቸው ምን ልታደርግ እንደሆነ በግልጽ ባት ነግራቸውም ግን አሁን ላይ ሰላም ለወዲት አሪፍ ነገር እያዘጋጀችላት እንደሆነ እየፎከረች ነው ያለችው ማለት ነው። ምክንያቱም የወንደሰንን እናት ምን እንደምታደርጋቸውና ምን እንደምትላቸው እሷ ብቻ ነች የምታውቀውም የምታየውም። ስለዚህ ያንንም ነገር እንግዲህ በስልኳ ቀርጻ አስቀምጣ ማለት ነው። ጊዜው ሲደርስ እንግዲህ ለሁሉም ልታሳየው ና የባሰም ደግሞ አሁን ላይ የወዲህ እናትየዋን ማለት ነው ከኩሽና ና ከሳሎን እንዳይጠፉ ብላቸዋለች ማለት ነው። እሳቸው ግን ሳሎን እንዳልቀመጥ አባራኛለች ቢሏትም ምንም ብት ትሎት ከዛ እንዳይጠፉ ብላለች። ምክንያቱም ነገሮችን በሙሉ እንዲመቻችላትና ና የእሷን ማንነት ፊት ለፊት የሚያጋልጥ ነገር በይፋ እንድታገኝ ነገሮችን እያመቻቸች ያለ ነው የሚመስለው ማለት ነው። ፀሐይም እንግዲህ ስራዋን ጥላ ከሰላም ጋር ስታወራ እየጣደችው ወጥ አሮባታል ማለት ነው። ስለዚህ አባይም እንግዲህ ያው የሚገባትን ቅጣት ሰጥተዋታል ማለት ነው። እሷ እንግዲህ እያደረገች ያለ ጥፋቴ ነው ብላ ታምናለች። ምክንያቱም የጣደችውን ወጥ የሚያማስለው ጠፍቶ እንግዲህ አድሯል ማለት ነው። ወጡ ደግሞ የስጋ ስለነበረ ስጋ እንግዲህ በአሁኑ ሰዓት ስንት እንደገባ አላወቅሽም ወይ ብለዋት እንግዲህ አፋጠዋታል ማለት ነው። እሳቸው እንደውም ሌላ ጣጣ ውስጥ ሊጨምሯት ነበር። ማነው ሰላይ እንድትሆኝ የቀጠረሽ ብለው እንግዲህ አደነባብረዋታል ማለት ነው። እሷ ግን ጓደኛዋን ሰላምን እያወራች ነበረ ማለት ነው። ግን ወጡ ስላረረ አሁን ላይ ያንን ኪሳራ የምትከፊው አንቺ ነሽ ብለው እንግዲህ ያን ወር ደመወዟን አብክተውባታል ማለት ነው። እንግዲህ ስጋ ሁለት ሺ ብር ስለሆነ ሁለት ኪሎ ስጋ ስላባከንሽ ሁለት ሺ ብር ይሆናል። ሌላው ደግሞ ምሳ ስላስተጓጎልሽን በቀረው ብር ደግሞ ምሳ ተበልተውበታል ብላታለች ማለት ነው። እንግዲህ እሷም ጥፋቴ ነው ብላ ስላመነች እንግዲህ ምንም አልተከራከረችም ነበር ዝም ትላለች እንግዲህ። አሁን ልጃቸውም እንግዲህ ይሄ ነገር አይገባም፣ ለምንድን ነው እንደዚህ የምታረጊው ብሎ እናትየውን ሊቆጣ ቢሞክርም እሳቸው ግን በዚህ ከቀጠልክ እንደውም አባርራታለሁ፣ ገረድ መሆኗን እረሳ ኮይ ብለው ተቆጥተውታል ማለት ነው። እሱ ግን ያደረጉት ነገር በጣም ግራ ስለገባውና በጣም ስለ አስቀያሚ ነገር ስለሆነ እንግዲህ ለጸሀይ ደሞዝሽን ማለትም አራት ሺህ ብር እኔ እሰጥሻለሁ ብሏታል ማለት ነው። እሷ ግን አልፈልግም ብትለውም እሱ እሰጥሻለሁኝ እኔ ማበደር ከፈለግኩ አንቺ ለምንድን ነው እምቢ የምትይው ብሎ አሳምኗታል። ምክንያቱም ከዚህ በፊትም ስላበደራት ብድሩ ቢበዛብኛል ብላ ነበር። እሱ ግን ያው ለአሁን ለችግሯ እንዲሆን እንጂ ያው እንድትመልስለትም ፍላጎት ያለው አይመስልም።